እኔ ራሴ ባለፈው አመት 130 ቆርቆሮ ሰርቼ በዘንድሮ አመት ምርት ውሃ ልክ አስገብቻለሁ። ሲጀምር ማለት 30 20 እንደዛ ነበር የጀመርኳቸው። በአሁን ሰዓት አሁንም ለመቀጠል ማስብ ያለው በአሁን ሰዓት እስከ 150 እስከ 200 አሉኝ። ይህሉ የተመቸ ይህል ይሆናል። በቃ ለምሳሌ በታረሰ አክል ግባት በተሰጠው አክል ምርቱም የተለየ ምርት ነው የሚሰጠው ይህ ግብርናው ላይ በተለያዩ ሀገራዊ ንቅናቄዎች የተደገፈ ምርታማነትን የማሳደግ ጥረት የአርሶና አርብቶአደሩን ሕይወት ወደ ሀብት ማፍራት እያሸጋገረ ስለመሆኑ እነዚህ ባለታሪኮቻችን ምስክር ናቸው። በሌላ በኩል ደግሞ ግብርናችን ከስደት ወደ ሀገር ቤት የሚጠራ አርሶአደሩን አምራች የምርምር አካል ወደ ማድረጉም የደረሰ ስለመሆኑ አርሶአደር አወል አሊ ማሳያ ይሆናሉ። የማይደርቅ የተሻለ አካባቢውም ሚላመድ ብለን ነው መርጠን የምናወጣው። ካወጣ ነው ደግሞ ይሄው የመጨረሻ ትንሽ ያዘችው ትንሽ ቡና ትንሽ ፍሬ ያዘችው እቺ ቡና ነች። እዛ ጋ ቅድም አይተኸዋል። ከዚ የተሻለ ያፈራ በአጭሩ ያፈራ። እዛ ጋ በችግኝ አንድ ዓመት አሳልፈዋል። እዚ ጋር አንድ ዓመት አሳልፋል። በሁለተኛው ዓመት ማፍራት ይጀምራል። ይህ ለዘርፉ በተሰጠው ትኩረትና የማዘመን ጥረት የመጣ ስለመሆኑ የግብርና ባለሙያዎችም ይናገራሉ። የአርሶ አደሩን ተጠቃሚነት የሚያረጋግጡ አቅምንና ሀብትን የለዩ አቅጣጫዎች መኖራቸው ደግሞ ስራውን ፍሬያማ ተጨባጭ እንዲሆን ማድረጋቸውንም የዘርፉ ባለሙያ ያብራራሉ። ያው አሁን ላይ እንደ ሀገር ሰፋፊ ስራዎች ናቸው የሚሰሩት። የሜካናይዜሽን በክላስተር የማልማት ስራዎች በስፋት እየተሰሩ ነው ያሉት የመስኖ ልማት ስራ እየተጠናከረ ያለበት ሁኔታ ነው ያለው። በበጋ መስኖ ሁሉ በርካታ ስራዎች እየተሰሩ ነው ያሉት እና እየተደረገ ያለው የኤክስቴንሽን አገልግሎት ድጋፍ፣ እየቀረበ ያለው ምርጥ ዘርና ማዳበሪያ ምርታማነትን ከማሳደግ አንጻር ከፍተኛ አስተዋጽኦ አለው። እንደየ አካባቢው ከግብርና ስራ አንጻር በእያንዳንዱ አካባቢ ያለው ፖቴንሻል የተለያየ ነው። ስለዚህ የአካባቢን ፖቴንሻል መሰረት አድርጎ በቴክኖሎጂ በማገዝ ለምሳሌ ሰፋፊ የእርሻ ማሳዎች ያሉበት አካባቢ ትራክተር የሚቀርብበት ሁኔታ የማገዝ በክላስተር የሚለማበት በኩታ ገጠም የሚለማበት ሁኔታ የማስፋት ስራ ከተሰራ የተሻለ ውጤት ይመጣል። ይህ ምርትና ምርታማነትን የማሳደግ ሂደት አሁን ላይ ከግልና ከቤተሰብ አቅም ተሻግሮ የሀገርን ኢኮኖሚያዊ ሉዓላዊነት የማረጋገጥ አካል ስለመሆኑም ይነሳል። ገቢ ማግኛ ብቻ ከመሆን ተሻግሮ ግዙፍ እርሻዎችን የመፍጠር የወጣቱም ኃይል የስራ ድል በር ወደ መሆን ስለመሸጋገሩ ማዕከላዊ ኢትዮጵያ ክልል ማሳያ ነው። እንግዲህ የተሟላ የኢኮኖሚ ሉዓላዊነትን ለማረጋገጥ አንዱ ከተረጂነት ወጥተን የበራስ አቅም የመቆም በራስ አቅም ራስን የመቻል ስራዎች በልዩ ትኩረት እየተሰራ ያለበት ሂደት አለና ከገቢ ከማግኘት ባሻገር በሂደት ከትንሽ ኢንተርፕራይዝ ወደ ትልልቅ ካምፓኒ ለመሸጋገር እየተሰራ ያለበት ስለሆነ ሶ ከተረጅነት የመላቀቂያ መንገድ ተደርጎም የሚወሰድ ነው ማለት ነው። ይህም የሀገር መረጋጋትና ሰላማዊ ጉዞ አካል ሆኖ እንደሚነሳ የዘርፉ ባለሙያዎች ይጠቁማሉ። በጋራ የመስራት መሬት ጦም እንዳያድር የማድረጉ ጥረት አዲስ የስራ ባህል ሆኖ መምጣቱ ህብረተሰቡን ካልባሌ መስመር የሚጠብቅ ሆኖ ይነሳል። ማዕከላዊ ኢትዮጵያ የመሄድ እድሉ ነበረኝ። እዛ አካባቢ ላይ የተጀመሩ በጣም በርካታ ነገሮች ኦሮሚያ ሲንሄድ፣ ምክንያቱም የስራ ባህሪያችን ሆኖ ለምርምር በመኪና እንጓዛለን። ኦሮሚያ አካባቢ ላይ ከዚህ በፊት ያልታረሱ መሬቶች አርሷ አድሩ ማስተባበር አቅም መፍጠር፣ እነዚህ እነዚህ ነገሮች ለኛ ሀገር አዳዲስ ልምዶች ናቸው። በመንግስት የተደረገው ጥረት የሚጨበጥ ውጤት አምጥቷል የሚሉት የግብርና ባለሙያው፣ ይህንን ይበልጥ ለማጎልበት የግሉን ዘርፍ ተሳትፎ ማሳደግ ሀገርን ከከፍታው የሚያስቀምጥ ቀጣዩ ቤት ስራ መሆን አለበት ይላሉ። የግሉም ዘርፍ ጭምር ወደዚህ እንዲገባ ማበረታታት ከተቻለ በጣም ያልተነካ ዘርፍ ከመሆኑ አንጻር ሰፋፊ ስራ መስራት ይቻላል። የመንግስት አቅም ብቻ ዘርፉን የሚፈለገው ደረጃ ላያደርሰው ይችላል ግን የግል ባለ ሀብቶች እዚህ አካባቢ እንዲሳተፉ ቢደረግ በተለይ በዚህ ግብአቶችን ከማምረት ከማቅረብ አንጻር አዳዲስ ቴክኖሎጂዎችን ወደ ሀገር እንዲገቡ ከማድረግ ከማሰራጨት ተደራሽ ከማድረግ አንጻር የግሉ ዘርፍን በዚህ ውስጥ የሚሳተፍበት አንዳንድ ቦታዎች ላይ ደግሞ ከቀረጥ ነጻም ጭምር እንዲገቡ የግብርና ቴክኖሎጂዎች የሚደረጉበት ስርዓት ቢዘረጋ በዘርፉ ትልቅ ለውጥ ይመጣል ብለን እናስባለን። በግብርናው ዘርፍ የታየው እመርታ ኢትዮጵያ ለሌሎችም በተሞክሮ የምታሳየው በእቅድ የተመራና ውጤቱም ቀጣይነት ያለው ስለመሆኑ ውስጥ ጠቅሷል። የተቀመጠለት ግብ ደግሞ አሁን ከታየውና ከተሰጠው እውቅና በላይ አሻጋሪ እንዲሆን የታለመለትና ከሌሎች ዘርፎች ጋር የሚናበብ ነው። በባለፉት ሶስት ዓመታት የመጡትን ለውጦች በተጨባጭ ጥናት በማድረግ እንዲሁም ደግሞ ሰርቬ የሚያስፈልጋቸውን ደግሞ በሰርቬ መረጃዎችን የማመንጨት ስራዎች ነበሩና ኢትዮጵያ በትክክልም ተጨባጭ ለውጥ እያመጣች እንዳለ የሚያሳይ መረጃ ነው እኛ ጋር ያለው ማለት ነው። በእሱ ያየ ነው ልማት እየመጣ እንዳለ ኢትዮጵያ ለሌሎች ለአፍሪካ ሀገራትም ይሁን ለዓለም የምታሳየው ተጨባጭ ምርታዊ ለውጥ እያመጣች መሆኑን የሚያሳይ መረጃ ነው በእኛ በኩል ያለው ማለት ነው።